ወ ደስ ትላላችሁ፣ አታምሩም በሜካፕ ወይ? ከእሱ ጋር ጥልይ ምን እንደሆነ ታውቃላችሁ? ፊልተር ነው። እሱ ፊልተር አይወድም። ፊልተር እወዳለሁ ያለ ፊልተር እኔ

ያ ማለት ነው ወይ? እናማ እንደዚያ ነው። ህዝብ ይሄው እንዴት ነህ? እና እስቲ ግባ። ምንድን ነው እዛ ቁጭ ብለን በርግር አን ኮኔክሽን የምትለው ምትለው ቆይ

እኔ እስከምመለስ በቃ አካውንቴን ላቢል ሰጠዋለሁ፣ እና አቤል እየገባ እንዴት ናቸው ምናምን ይላቸዋሉ። ግን አረ አሁን ሰላም በላ ጋይስ። ያው አሌክስ ናፈቀኝ ስቶሪ ነበር። አሁን ሰላም በላቸው እንዳለ ህዝቢ ወ ሚመጣግን ማድረጋችን ትንሽ እረፍት መውሰዳል። እየመጣ ነው። ዶሮዎቹ እንቁላል እየጣሉ ነው አለኝ። አራ ወንዶች ናቸው።